ሰላም ለእናንተ ይሁን። ሰላም ለውዷ ኢትዮጵያ ሀገሬ ይሁን። ሰላም ይብዛላችሁ። በአንደኛ በሁለተኛ ቆሮንቶስ ምዕራፍ 5 ከ13 እስከ 14 በኢየሱስ ስም አነባለሁ። የእግዚአብሔር ቃል እንዲህ ይላል እብዶች ብንሆን ለእግዚአብሔር ነው፣ ባላምሮች ብንሆን ለእናንተ ነው። ይህን ስለ ስለቆረጥን የክርስቶስ ፍቅር ግድ ይለናል። አሜን። አንዱ ስለ ሁሉ ሞተ። አሜን። ያው ሁሉ ሞቱ። ስሙ ይባረክ። አንዱ ስለ ሁሉ ሞቶሙ ከዘላለም እስከ ዘላለም ይባረግ። አንዱ ሞቶ የዘላለም በር አዘጋጅቷል። ይህንን በር ተከትለ ሄደ ዘላለም ህይወት መያዝ የአንተ ድልፋንታ ነው። ወዳቸ ምርጫ ተሰጥቷል። እምቢ ብለ ሲሆንም መሄድም የአንተ ድልፋንታ ነው። ግን ሲሆል አያዋጣም። ዘላለማዊ ቤት ተከፍቶ በር ተሰጥቷል። በኢየሱስ አምነ ዘላለማዊ ቤትን አስተካክል። ወዳቸዋለሁ። ይህንን ድንቅ ቃል መንፈስ ቅዱስ ስለሰጠን አጨብጭበን እናመስግነው። አሜን።